ሰላም፣ ጤና፣ ፍቅር፣ በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችውን ዓለማችን መነጋገሪያ ያደረጓቸውን ርዕሰ ጉዳዮች ይዘንላችሁ መተናል። እነዚህ ርዕሰ ጉዳዮች እንግዲህ በብዛት ኢትዮጵያን የሚመለከቱ ናቸው ለማለት ይቻላል። ይኸውም እንግዲህ በተለይ ደግሞ ሉተራውያን ወደ ኦርቶዶክስ በአሜሪካውያን ዘንድ የታላቂቱ ሉተራን ቤተ እምነት አመራር ፓስተር ከነበሩ ሰዎች ጀምሮ ወደ ኦርቶዶክስ እየተጨመሩ ነው የሚል መረጃ በጣም በስፋት እየተነገረ ነው። በተለይ ደግሞ ካለፉ ስድስት ወራት ወዲህ በጣም በርካቶች ወደ ኦርቶዶክስ እየመጡ እንደሆነ እየተነገረ ነው። አሜሪካዋ መጪዋ ኦርቶዶክሳዊት አገር እንደምትሆን ይጠበቃል ይላል መረጃው። በአሜሪካም የወንጌላውያን ፕሮቴስታንት ቁጥር በሰላሳ አምስት በመቶ በስድስት ውስጥ እንደቀነሰ መረጃ ያሳያል። በተቃራኒ በአሜሪካ የኦርቶዶክስ አብያተ ክርስቲያናት ደግሞ አማኞች በ37 ፐርሰንት እድገት እንዳሳየ መረጃው ያሳያል። እነዚህን ዝርዝር መረጃዎች እናያለን። ሌላው ሰላይ ወፎች በኢትዮጵያ ሰማይ ስር ነው እንግዲህ ነ ደርቶጋዳ ነራማ ተኋራ የመሰሉ የይስማዕከ ወርቁ ሲያስኮመኩሙን የነበሩት ልቦለድ ታሪኮች ዛሬ ላይ እንግዲህ ወደ መሬት ወርደው የምርም ወፎች ሰላይ ሆነዋል፣ ይለናል በሀገር ውስጥ የተገኘው መረጃ። ይህ መረጃ ምን ይመስላል የሚለውን ወደ እናንተ ቤተሰባችን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወል ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረ ውስጥቀታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ ሮማን ጸጌ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ይህ መረጃ እንግዲህ የወፎችን ሰላይ ወፎችን ማለት ነው። በተለይ ቲክፋ ነው በስፋት ይዞት የወጣው ይህንን መረጃ ማለት ነው። ሰቦናችንን እንግዲህ ከፍተኛ መነጋገሪያ ከሆኑ ነገሮች መካከል የነዚህ የሰላይ ወፎች ጉዳይ ነው ማለት ነው ይሄ ቀደም ባሉት ጊዜያት በእርግጥም በሌሎች ሀገራት በራሪ ወፎችን እንዲሁም ሌሎች እንስሳቶችን በሰላይነት እንደሚያሰማሩ ይታወቃል እንግዲህ ኢትዮጵያ ደግሞ እኛ በልቦወለድ መልክ እና ነበረ ይህንን ጉዳይ ማለት ነው አሁን ግን አዲስ መረጃ ወጥቷል በየአመቱ በሚሊዮን የሚቆጠሩ አዋፋት ይመጣሉ ባለፍኩበት የስራ ዘመን እንደዚህ አይነቱ አሰራር ለስለላ ተጠቅሞበት አያውቁም በዘርፉ አርባ ዓመታትን የሰሩ የአዋፍ ሳይንቲስት ናቸው እንደዚህ ያሉት ማለት ነው በቤንሻንጉል ጉሙዝ ክልል ማኦ እና ኮም ልዩ ወረዳ በጀርባዋ የኤሌክትሮኒክስ ቁስ ተሸክማ ስትበር ተገኘች የተባለችው ወፍ ስመሆናችንን የብዙዎችን ቀልብ እንደሳበች ይታወቃል። ብዙዎች ለስለላ የተላከች ወፍ ነች የሚል ስጋታቸውን በማህበራዊ ሚዲያ ሲያንጸባርቁ የተስተዋሉ ሲሆን ቲክቫህ ኢትዮጵያም የክልሉን አካላት ስለ ጉዳዩ ጠይቆ ገና በምርመራ ላይ መሆናቸውን ከመግለጽ ውጭ ያሉት የለም። የወፏ ጉዳይ እውነትም ስለላ ሊሆን ይችላል ወይም ደግሞ ይሁን እስከዛሬ ከነበሩት መሰል ክስተቶች በወፍ አማካኝነት ስለ ስለላ ተደርጎ ያውቋል ወይ ሲል የአዋፋት ሳይንቲስት አቶ ይልማ ደለለኝን ማብራሪያ ጠይቋል። ቲግቫ ማለት ነው እና በዘርፉ አርባ ዓመት ልምድ ያላቸው ባለሙያ ደግሞ የመለሱትን ስንመለከት አሁን በግላቸው የአካባቢ ጥበቃ ላይ ከዚህ ቀደም በዱር እንስሳት ጥበቃ ባለስልጣን የሰሩት አቶ ይልማ እንዳሉት ሰሞነኛው የወፏ ጉዳይ በየዓመቱ የሚስተዋል ስጋትን ሊደቅም የማይችል የተለመደ ሁነት ነው ብለዋል። ባለሙያው ከጀርባቸው ሶላር ጂፒኤስ፣ ከእግራቸው ቀለበት የተገጠመላቸው ወፎች የሆነ ወቅት ቅዝቃዜን በመሸሽ ከአውሮፓ ሀገራ አራት ሰባት ሺህ ኪሎ ሜትር ድረስ አቋርጠው በየዓመቱ የሚመጡ መሆናቸውን ነው የገለጹት። ወፎች ላይ ቀለበትና ሶላር ጂፒኤስ ገጥሞ መላክ ታዲያ ለምን አስፈለገ የሚለውን ጥያቄ ሲያብራሩ ከጀርባቸው ያለው ሶላር ጂፒኤስ ወፎች የት እንዳሉ በምን ያህል ከፍታ የበረሩ እንደሆነ ወደ የትኛው ሀገር እየሄዱ እንዳሉ አውሮፓውያኑ የሚከታተሉበት እንደሆነ አስረድተዋል። ቲክቫህ ኢትዮጵያም ባለውት ልምድ መሰረት እንደ ብዙሃኑ ስጋት ቀለበትና ሶላር ጂፒኤስ በተገጠመላቸው ወፎች ስለላ ተደርጎ አያውቅም የሚል ጥያቄ ለባለሙያው ቀርቧል። ይችላላቸዋል እና አቶ ኤልማ ሲመልሱ ሰዎች ይህንን ከፖለቲካ ጋር ያያይዙታል፣ ነገር ግን ፒውርሊ የሳይንስ ስራ ነው። እኔም ብዙ ጊዜ ወፎች ላይ ቀለበትና ጂፒኤስ ትራክተር አስራ ያለው ሲሉ ነው የተናገሩት። እና ኢትዮጵያ እንኳን በሚመጡበት ወቅት ያን ቀለበትና ጂፒኤስ አስረን የት ድረስ እንደሚሄዱ የምንከታተልበት ሲስተም አለ። ሳይንቲስቶች ከእውቀት ጉጉት የሚያደርጉት ነው እንጂ በፍጹም የስለላ ተግባር እንዳልሆነ ነው የምረዳው ሲሉ ነው እንግዲህ እሳቸው የተናገሩት። በርካቶች ግን እዚህ ላይ ትችትን ሲሰነዝሩ ነበር። ያው ኢትዮጵያ ውስጥ ያን ያክል ጥልቅ እውቀት ስለሌለ አሁን ያለንበት የሰላም ሁኔታ ጋር ተደማምሮ ሰዎች እንደዚህ እንዲያስቡ አድርጓቸዋል ብለዋል። እውነት ለመናገር ለስለላ ቢሆን ኖሮ ወፍ ሳይሆን ድሮን ላይ በተገጠመ ነበር፣ ምክንያቱም የተፈጥሮ ወፍን እንቅስቃሴ መቆጣጠር አይቻልም። በየዓመቱ በሚሊዮን የሚቆጠሩ አዕዋፋት ይመጣሉ። እነርሱ ወይም ደግሞ አውሮፓውያኑ ከኛ የተሻለ ፍላጎቱ፣ እውቀቱ፣ አቅርቦቱ የገንዘብ አቅሙም ስላላቸው በአዋፍ እንደዚህ ያደርጋሉ። እንደዚህ አይነቱን ስራ ደግሞ ከገንዘብ በተጨማሪ ብዙ ጊዜና ክትትል ይፈልጋል ብለዋል። ከዚህ ቀደምም በደርግ ዘመን የኢትዮ ኤርትራ የካራመራ ጦርነት በነበረበት ወቅት ደርግም ደግሞ ኮሚኒስት ከመሆን የተነሳ ከአሜሪካና ከአውሮፓ ሀገራት የተላከ ሰላይ ነው በሚል ብዙ ጭንቅላት የሚያዞር ችግር ነበር። እኛም ይህን ለማስረዳት ሞክረናል ብለዋል። አሁን ሰዎች ይህንን ቢሉ እኔ አልፈርድም። ምክንያቱም እኛ ባለሙያዎቹ ብንሆንም እንደዚህ አይነቱን ነገር ዘመን ለማህበረሰቡ ማሳወቅ ይጠበቅብናል። ባለፍኩበት የስራ ዘመን እንደዚህ አይነቱ አሰራር ለስለላ ብዙም ተጠቅመውበት አያውቁም። በእርግጥም በሁለተኛው የዓለም ጦርነት ወቅት የወፎች ግር መልእክት ይደረግላቸውና መልእክት የሚላላኩበት ሰዎች ቤት እርግቧ ስለምታውቅ ከአንድ ወደ ሌላኛው ስታስተላልፍ ቆይታለች ብለዋል። በዛ ጊዜ የተጠቀለለ ወረቀት በትንሽዬ እቃ አድርገው በወፍ ጀርባ ላይ ያደረጉትን ለሚፈለገው አካል ይደርስ ነበረ። ምክንያቱም ወፍ ላይ መልእክት ይኖራል ተብሎ ስለማይታይ ጠላት ባለበት ጎራም አልፈወግን ጋር ይደርስ ይችላሉ በወፎች ስለሚደረገው ስለላ ይህም ብቻ ነው የማውቀው። ይህንንም ያኔ እንዳሁኑ ቴሌግራም ፌስቡክን የመሳሰሉ የመልእክት መለዋወጫዎች ስላልነበሩ ነው። አሁን ወፎች ለስለላ ጥቅም አይውሉም። እንዲያውም ጂፒኤስ የሚደረግላቸው ወፎች ረጅም ርቀት በመጓዛቸው በረሃብ በጥም ምክንያት ሰባ አምስት በመቶ ይሞታሉ ሲሉ ነው እንግዲህ እሳቸው የተናገሩት። በርካቶች ግን ይህንን ምላሽ ራሱ እየተችት ይገኛሉ። አይደለም ወፎቹ ሰላዮች ናቸው። ምክንያቱም የተለያዩ ሀገራት ያደጉት ሀገራት እንኳን በዚህ ነገር ላይ በስፋት እንደሚሰሩበት ይታወቃል ሲሉ ትችታቸውን ሰንዝረዋል ማለት ነው። ቤተሰቦቻችን ባለሙያው ግን ሊሆን አይችልም የሚል ግምታቸውን ተናግረዋል ማለት ነው። ወደ ቀጣዩ መረጃ ስናልፍ እንግዲህ ሉተራውያን ወደ ኦርቶዶክስ በአሜሪካውያን ዘንድ እንግዲህ የታላቂቱ ሉተራን ቤተ እምነት አመራር ፓስተር የነበሩ ታላቅ ሰው ኦርቶዶክስ እንደሆኑ እና ደግሞ ከሳቸውም በኋላ በጣም በርካታ ነብሳት ወደ ኦርቶዶክስ ተጨምረዋል የሚል መረጃ እለት እለት እየወጣ ነው። በተለይ ላለፉት ስድስት ወራት በኋላ በጣም በርካታ አሜሪካውያን ኦርቶዶክስ እየሆኑ ነው። እንደውም አንዳንዶች ደግሞ ቸርቾቻቸውንም እስከመዝጋት እንደደረሱ ይነገራል። የዛሬ ስድስት ወር አካባቢ ክሊፍ ክኔክት ላይ የሚባል አንድ ሰው ሰውም ወደ ኦርቶዶክስ እንደመጣ ለብዙ አመት እዛ ሲያገለግልም ሲገለገልም እንደነበረ ይነገራል። ሌላው ጆን ፈንድሮን ነው። ጆን ፈንድሮን እንግዲህ ቤተሰቦቹ ከስር ከመሰረቱ የሉተራውያን ተከታይ እንደነበሩ፣ ሉተራውያን እንደሆኑ፣ የሉተር ተከታይ እንደነበሩ በስፋት ኢንተርቪው ላይ ሲናገር ተደምጧል ማለት ነው። እና በርካታ ሉተራውያን ኦርቶዶክስ እየሆኑ እንዳሉ እንዲሁም ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን ሰማንያ አሕዱን እየተቀበሉ በቸርቻቸው ላይም ይህንን ነገር እያጸደቁ እንደሆነ ባለፈውም ጊዜ ነግረናችሁ ነበረ። አሁን ታዲያ በጣም መነጋገሪያ ሆናል። እንግዲህ ክርስትና በዩናይትድ ስቴትስ የፕሮቴስታንት እምነት ማለት ነው የቀነሰ እንደመጣ በተለይ ደግሞ ከ2009 እስከ 2019 ድረስ የአሜሪካ ፕሮቴስታንት እምነቶች በመቶኛ አስር ነጥብ እንደቀነሰ የፔው የምርምር ማዕከል በቅርቡ ባደረገው ጥናትም መረጋግጧል። ሆኖም በአሜሪካ ውስጥ ያለው ይህ የቁልቁለት አዝማሚያ ቢሆንም እንደ ኒውዮርክ ታይምስ እና ደግሞ ሀፊንግተን ፖስት ያሉ የዜና ማሰራጫዎች ወጣቶች በተለይ ደግሞ በኦርቶዶክስና እና ካቶሊካዊት ባሉ ባህላዊ የክርስቲያን ቡድኖች መካከል የቤተ ክርስቲያን ተሳትፎ መጨመሩ ያስተዋሉት ወደ ኦርቶዶክስ እና ወደ ካቶሊክ የሚገቡ በጣም በስተዋል ማለት ነው። ከኒው ዮርክ ታይምስ ባልደረባ የሚሆኑ ታራ በርተንም ምን ብለዋል? በፖለቲካ ሁለትዮሽ፣ በኢኮኖሚ አለመረጋጋትና የዘመናዊቷን አሜሪካን ለመግለጽ በመጡ መንፈሳዊ ባዶነት ተስፋ ቆረጡ ቁጥራቸው የጨመረ የመጣ ወጣት ክርስቲያኖች ረዘመናዊ ዘመናዊ የእምነት ራእይ መጽናኛ እያገኙ እንዳሉ ይህም ደግሞ ትክክለኛ መጽናኛ እና ወደፊትም እንድንኖር ተስፋ የሚኖረን ወደ ኦርቶዶክስ ስንቀላቀል ነው እንዳሉ ተነግሯል። ማለት ነው ጸረ ዘመናዊ የእምነት አይ በጥንታዊ የኦርቶዶክስ ክርስትና እምነት ውስጥ በትክክል እንደተቀረጸ ነው የሚናገሩት። ይህም ባለፉት ጥቂት አመታት ውስጥ ብዙ ጓደኞቻችንን እና ቤተሰቦቻችን የተለወጡ መሆናቸውን ተመልክተናል። ምንም እንኳን ወጣቶች ኦርቶዶክስን የሚቀበሉት አንድ ወጥ የሆነ ምክንያት ባይኖራቸው እንኳን በወጣትነታችን ወደዚህ እምነት በመምጣታችን ኦርቶዶክስ የምትሰራውና የምታደርገውን ነገር በጣም ተስፋ ይሰጣል። በጥልቀት እንኳን ገና ያላወቁት ናቸው ይሄንን የሚሉት ተመልሰናል፣ ግን ገና በጥልቀት ሳናውቀው እንድንኖር ወደፊትም ተስፋ እንዲኖረን ተስፋ የምትሰጥ ቤተክርስቲያን እንደሆነች ነው እየገባን ያለው ብለዋል ማለት ነው። እና ኒሂሊዝም በተንሰራፋበትና የመንፈስ ጭንቀትን ከመቼውም ጊዜ በላይ የገነነበት ጊዜ በመሆኑ ይሄ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ለወጣቶች በጣም ገንቢ የሆነ ነገር እየሰጠች ስለሆነ ይሄ ትልቅ ጠቀሜታ ስላለው ወደዚች ቤተክርስቲያን መጥተናል ሲሉ ተናግረዋል ማለት ነው። ለምሳሌ ቤተክርስቲያን መሄድ፣ ንስሐ መቀበልን፣ መጾም፣ መጸለይን፣ ቁርባን መቀበልን፣ የመሳሰሉ ተጨባጭ የሚታዩ ነገሮች መሬት ላይ የወረዱ ነገሮ ች ክርስትና ማለት መኖር እንደሆነ ኦርቶዶክስ እያሳየችን ስለሆነ የህይወታችን መዋቅርና ትርጉም እንዲኖራቸው አድርገዋል። ስለዚህ ኢየሱስ ክርስቶስ በምድራዊ አገልግሎቱ መንግስተ ሰማያት ቀርባለች እና ንስሐ ግቡ በማለት ያቀረበውን ጥሪ በመጀመሪያው መቶ ዘመን ብዙ ኃጢአተኞች፣ ሰብሳቢዎች፣ ዝሙት አዳሪዎች እንዲከተሉት እንዳደረጋቸው ሁሉ ይህም የንስሐ ጥሪ በአሁኑ ጊዜ የኦርቶዶክስ የንስሐ ጥሪ በአሁኑ ጊዜ ወጣቶች መብታቸው የተነፈጉትን በአንደኛው ክፍለ ዘመን ክርስቶስን እንዲከተሉ ተስፋ የቆረጡ ሰዎችን እየሰበሰበችና እየሳበች ስለሆነ ይህ የንስሐ ጥሪ በተለይ ከቅርብ ጊዜ ወዲህ በአሜሪካ የተከሰቱትን ኢኮኖሚያዊ፣ ፖለቲካዊ ቀውሶችን የተሸከሙ ወጣቶችን ሁሉ ወደዚች ቤተ ክርስቲያን በማምጣት እረፍት እያገኙ እንደሆነ ነው እየተነገረ ያለው ማለት ነው እና ኦርቶዶክስ እንዳጠቃላይ በህይወታችን ውስጥ ከፍተኛ የሆነ የአላማ ስሜትን ይሰጠናል ሲሉ ነው የተናገሩት። ኦርቶዶክሳዊነት ጊዜያችንን ለመሙላት ብቻ ሳይሆን ጊዜያችንን ለመዋጀት ገንቢ የሆኑ ተግባራትን ማቅረብ፣ በተጨማሪ ደግሞ ትርጉም ያለው ተግባራትን ትሰጣለች። ወደ ስርዓተ ቅዳሴ ሄደን ቁርባንን መቀበል በተግባርም አንድ ጥንታዊ የሆነ ስርዓትን ይዞ መቀጠል በጣም ስሜት የሚሰጥ እና የመለኮታዊ ባህሪ ተካፋዮች እንድንሆን ታደርገናት ብለዋል። ይህም በሁለተኛው ጴጥሮስ መልእክት ላይ ምዕራፋን ከቁጥር አራት ላይ ይነገራል እና በተለይ ደግሞ ስህተታችንን፣ ኃጢአታችንን፣ ወንጀላችንን መናዘዝ ንስሐ መግባት ስሜታችንን ዝም ብሎ ለአንድ ሰው ጓደኛ መናገር ሳይሆን ይልቁንም ከክርስቶስ ጋር መነጋገር የኃጢአት ይቅርታን በመቀበል በሕይወታችን ለመቀጠል የሚያስችለንን ጥንካሬ ማግኘት ነው። ይህ ማለት ምን ማለት ነው? ንስሐን በጣም ንስሐን ትሰጣለች፣ ትገስጻለች፣ ታርማለች። ስለዚህ ቀጣዩ ህይወታችንን ለመቀጠል ጥንካሬ ማግኘት የምንችለው በዚህ ንስሐ ውስጥ ነው። ስለዚህ እኛ ምርጫችን ኦርቶዶክስ አደርገናል ይላሉ። እንደውም እኔ ራሴ ወደ ኦርቶዶክስ ክርስትና የተለወጠ ወጣት እንደመሆኔ መናዘዝ እና የቁርባን ህይወቴም ትርጉም እንዲኖረው ትርጉም እንዲሞ ሞላው የጠፋብኝ ሲሰማኝ እና በትክክለኛው ቦታ ላይ እንዳለ ሆይ መመስከር እችላለሁ ስትል ተናግራለች። አንድ ወጣት የቤተ ክርስቲያኑ ሚስጥራት ስፍር ቁጥር የሌላቸው ወጣቶች ህይወታቸው በሌላ ቦታ ለማግኘት አስቸጋሪ በሆኑ መንገዶች የነበሩ ወጣቶች በትርጉም እንዲሞላ ረርታናለች ች ቤተ ክርስቲያን። ስለዚህ እኛ ወደዚች ቤተ ክርስቲያን መተናል ሲሉ ነው የተናገሩት ማለት ነው። የታዲያ በጣም በዓለም ሚዲያዎች በጣም በርካቶች የተቀባበሉት ያሉት መረጃ ነው ማለት ነው። በነገራችን ላይ ምንድነው የሚሉት? የሀገራችን እናት አባቶቻችን በእጅ የያዙት ወርቅ ከመዳብ ይቆጠራል የሚሉት እውነትነት አለው። አሁን እኛ በእጃችን ስላለች ምንም አይመስለንም። እናም ደግሞ እንደ ኦርቶዶክሳዊነት እየኖርን አይደለም እንጂ ኦርቶዶክሳዊነት መንፈሳዊነትን፣ ህይወትን በእውነት በአርአያነት፣ በምሳሌነት እንዲሁም በምግባር የመግለጽ የመኖር ህይወት ነው። ይህንን መጽሐፍ ቅዱስም ሲገልጽልን፣ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ በማለት አንደኛ ዮሐንስ ላይ ምዕራፍ 3 ከቁጥር 18 ላይ ይነግረናልና፣ የቃልና ያንደበት ህይወት ሳይሆን በእውነት ህይወት ነው ኦርቶዶክሳዊነት። በሃይማኖት በፍሬ በራስን በመምራት ወይ ደግሞ በመኖር ሃይማኖትን በምግባር የመግለጥ እውነት ህይወትን ማለት ነው፣ በተግባር የመግለጥ ዓለምና የዓለም የሆኑ ነገሮችን የመጥላት ዘውትር ስለ እግዚአብሔር ስለ ቅድስና ህይወት ስለዘላለማዊ ዘላለማዊ ጸጋና ክብር እያሰበ የመኖር ህይወት ነው ኦርቶዶክሳዊነት እና ኦርቶዶክሳዊ መንፈሳዊ ህይወትና እውነት ማለት ነው። እና ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው ያለን ማለት ነው። በዮሐንስ ላይ ምዕራፍ ስድስት ቁጥር ሀያ ሶስት ላይ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ በጣም በርካቶች ኦርቶዶክሳዊ መንፈሳዊነትን እየፈለጉ እንዳሉ ብዙ አመላካች ነገሮች አሉና ከክርስቲያናዊ ስነ ምግባር ሀሳብ፣ ተግባር፣ ምኞት ራስን የመጠበቅ ማለትም ከዝሙት ከውሸት፣ ከዘረኝነት፣ ከመከፋፈል፣ ከንፉግነት፣ ከስግብግብነት ይሄ ከአለምና ከገንዘብ ፍቅርን ተስፋን ከመቁረጥ እምነትን ከማጣት ካላስፈላጊ ደስታና ሀዘን ከቁጣ፣ ከንዴት፣ ከብስጭት ከምቀኝ ከመጠንነት እንዲሁም ደግሞ ከግብዝነት ከኩራት ከትምክህት ራስን የመጠበቅ የመለየት ህይወትን በመልካም ምግባር ራስን የማስተዳደር የመምራት ማለትም በፍቅር በሰላም በቅድስና በንጽህና እንዲሁም ደግሞ በትህትና በደግነት ብሎም በየዋህነት በቅንነት የመኖር ህይወት ነው ኦርቶዶክሳዊነትና። ለዚህ ነው የመረጥ ነው እያሉ ነው እነሱ ያሉት ወጣቶች ማለት ነው። እንግዲህ መረጃ የእኛ አይደለም የአክሱም አይደለም ያለውን መረጃ ነው እየነገር ናቸው ያለ ነው እና አለም ላይ ያለ መረጃ ነው እና ይህንን ቅዱስ ጳውሎስን በዝርዝር እንዲህ ሲል ገልጾታል ጥበበኞችን ሲሉ ሆኑ የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ በልባቸው ፍትወት ወደ እርኩሰት አሳልፎ ተዋቸው። የእግዚአብሔር እውነት ሐሰት አድርገውታልና ተዋርደውን ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተዉት። እርሱም ለዘላለም ብሩክ አምላክ ነው አሜን ይላልና እንግዲ እንግዲህ ኦርቶዶክሳዊነት ወደፊትም እንድንኖር ተስፋ የሚሰጠን ነው። እሱም ብቻ ሳይሆን ደግሞ ከኃጢአታችን እንድንነጻ ንስሐን ያዘጋጀች ደግሞ በንስሐን ብቻ እንዳንቀር ስጋው ደግሞ ያዘጋጀችልን ጥንታዊ ቀዳማዊ በክርስቶስ የተመሰረተች ቤተክርስቲያን ስለሆነች እሷን እንቀላቀላለን እያሉ የሉተር ተከታዮች ሉተራውያን ወደ ኦርቶዶክስ፣ በተለይ ደግሞ በአሜሪካውያን ዘንድ በጣም በርካታ ወጣቶች ደግሞ ወጣቶች ናቸው ወደዚህ እየፈለሱ ያሉት። አንጋፋ የሚባሉ በጣም ትልልቅ ደግሞ ፓስተሮችም ከላይ ስማቸውን የጠቀስኩላችሁ እነ ክሊፍ ክኔክትሌ፣ እነ ጆን ፌሮን ይሆናል ወደዚች ቤተክርስቲያን እየተጨመሩ እንዳሉ በጣም በርካቶች፣ እንግዲህ መረጃውን በስፋት እያወጡት ይገኛሉ ማለት ነው። ውድ ቤተሰቦቻችን፣ በመረጃዎቻችን ላይ ያላቸውን ሀሳብ አስተያየታቸውን አጋሩን። በቀጣይ መረጃ እስከምንገናኝ ቸር ቆዩለት።